እንዴ! አንተ ዝም ብለኮ እየዘርኩ መደባደብ አትችልም። ይሄ እኛ ሀገር አይደለም። አንቲ አይ ዶንት ሃቭ አንቲ ዋት ኢዝ ዳት ሶስና ተዋበ ወጋየሁ ትባላለች። ተወልዳ ያደገችው አዲስ አበባ ሲሆን የሰርከስ ስፖርት ዳይሬክተር ናት። ሶስና ገና በልጅነት እድሜዋ ነበር በሰርከስ ስፖርት ፍቅር የወደቀችው። ያኔ በሀገራችን ስለ ሰርከስ ስፖርት የጠለቀ እውቀት ባልነበረበት ዘመን ለቤተሰቦቿ ብቸኛ ሴት ልጅ የሆነችው ሶስና ብዙ የአይሆንም አይቻልም የሚሉ እሳቤዎችን የማይቻል ነገር የለም ብላ ሰብራ ስለጀመረችው የሰርከስ ሕይወቷ ጅማሬ እንዲህ ታስታውሳለች። ያኔ ሰርከስ የሚባለው ቃል እንኳን አይታወቅም ነበረ። ግን በቴሌቪዥን የሚተዋወቅ ትርኢት ነበረ፣ የቫራይቲ ሾ ከአውሮፓ ያንን መለከት ነበረ አርባ አርብ ና ያንን የተመለከትኩኝ፣ ሳሎን ቤት ያለውን ሶፋ ምናምን ገፋ ገፋ አድርጌ፣ ያው አንዴ ድመት ነኝ፣ አንዴ ውሻ፣ አንዴ ዘጠኝ ቁጥር ሰራው፣ አንዴ ስድስት እያልኩ ለወላጆቼ ነው ትርኢት ማሳየት የጀመርኩትኝ። ከዛ ነው እንግዲህ ኢንተረስት ያደረው ከዛም አራት ኪሎ የሚገኘው ወክማ እዛ ላይ ጂምናስቲክ የሚሰሩ ህጻናቶችን በህጻናት ፕሮግራም ላይ ሲያቀርቧቸው አየሁ እና ያኔ ለካሰኔ ብቻ አልነበርኩም፣ ሌሎች ልጆችም እንደዚህ አይነት ኢንተረስት ያላቸው ልጆች አሉ የሚለው አይምሮ ላይ ስለመጣ እዛ ኢንሮል እንዲያደርጉኝ አድርጌ ቤተሰቦቼ እዛ በመመላለስ ጂምናስቲክ ስኪልን አዳበርኩ ማለት ነው። የሰርከስ ኢትዮጵያ መስራች አባላት ከሆኑት መካከል አንዷ የሆነችው ሶስና ከሰርከስ ኢትዮጵያ አባላት ጋር በመሆን ዓለምን መዞር ጀመረች። የሰርከስ ጉዞ የጀመረው ወክማ ላይ የሰራን ሰርከስ ኢትዮጵያ ተመሰረተ በፈረንጆች በ1991 ዓ ም ማለት ነው። በ1995 በፈረንጆች ዓ ም የመጀመሪያውን የሰርከስ ኢትዮጵያ አባላቶች አንድ በመሆን እኔም ወደ ሆላንድ ሀገር ለንግስቷ ትርኢት አቀረበም ማለት ነው። እና የሰርከስ ኢትዮጵያ እንግዲህ ዊስታ ትራቭሊንግ ብዙ የአውሮፓ ሀገሮችን ቱር አደረግን። ሀገራችንን አስተዋወቅን በሚገባ። ሀገር ውስጥም ደግሞ ስለ ኤች አይቪ፣ ስለ ንጽህና፣ ስለ ሴቶች ሰርከምሲዥን፣ ስለ ቫዮለንስ በሰርከስ አድርገን እናስተምር ነበረ። ከለጋ ዕድሜዋ ጀምሮ አብሯት ያደገው የሰርከስ ስፖርት የተለያዩ የዓለም ሀገራትን በስፖርቱ እንድትንቀሳቀስ ከማድረጉ ባለፈ ስፖርቱን በትምህርት ቢታገዝ ደግሞ የተሻለ ውጤት ያመጣል ብዬ ስላመንኩ አውስትራሊያ ዩኒቨርሲቲ በመግባት የሰርከስ ሳይንስ ማጥናት ጀመርኩ ትለናለች። አውስትራሊያም ደግሞ ስዊምበርን ዩኒቨርሲቲ በፐርፎርሚንግ አርት እና ማኔጅመንት የመጀመሪያ ዲግሪ ከዛም ደግሞ በናሽናል ሰርከስ ስኩል ኦፍ አውስትራሊያ እዛ ኢንስቲትዩት ኦፍ ሰርከስ አርት አለ አውስትራሊያ። እዛ ደግሞ ባችለር ዲግሪን የተማርኩትም እንደዚሁ በሰርከስ ነው። ስለዚህ ከፐርፎርሚንግ አርት አልወጣውም። በፐርፎርሚንግ አርት ስለ ላይቲንግ፣ ሳውንድ፣ ስቴጅ ማኔጅመንት፣ ስቴጅ ክራፍት የተለያዩ ነገሮችን ተምሬያለሁ። ሰርከስ ናሽናል ኢንስቲትዩት ኦፍ ሰርከስ አርት ደግሞ ናይካ ይባላል እዛ ደግሞ ስለ ሰርከስና ቢዝነስ እኔ ተማርኩበት። በኢትዮጵያ ያለው የሰርከስ ስፖርት እንቅስቃሴ ብዙም ድጋፍ ያልነበረው የስፖርት አይነት እንደሆነና እንደ ሀገርም የተሻለ ነገር ማምጣት እንዲቻል ገና ብዙ መስራት ይጠበቅብናል የሶስና ሀሳብ ነው። ኢትዮጵያ ገና ብዙ መስራት አለብን። በጣም ብዙ መስራት አለብን በሰርከስ ኢንዱስትሪ። እስካሁን እየተሰራ ያለው ብታምንም ባታምንም በግለሰቦች ጥረት፣ በባለሙያዎች ጥረት፣ በአሰልጣኞች ጥረት ነው እንጂ እንዴት ነው እንደ ኢንስቲቲዩሽን ሆኖ የማገልገል ሂደቱ ገና ፕሮሰስ ላይ ነው ያለነው። አሁን ባለንበት ሰዓት በጣም ብዙ ኢትዮጵያውያኖች ኢትዮጵያን ባንዲራ ይዘው ሰርከስ አርቲስቶች በያገሩ አሉ። በጣም በሚገርም ሁኔታ ኛ እኔ ራሴ ስለምልክ ማለት ነው። በጣም ብዙ ልጆች አሉ ኢንክሬዲብል በቃ ዜጋ የምትላቸው በቃ የጸዳ ጭንቅላት ያላቸው ስለ ኢትዮጵያ የሚታገሉ ኢትዮጵያ በዓለም አቀፍ የሰርከስ ፌዴሬሽን በኢትዮ ሰርከስ አማካኝነት አባል እንድትሆን ከፍተኛ ጥረት ስታደርግ የቆየችውና በኋላም ሀገራችን አባል እንድትሆን ያስቻላትን የሰርከስ ማዕከል ከግማሽ ቢሊየን ብር በላይ ወጪ በማድረግ በእንጦጦ ፓርክ ውስጥ እየገነባሽ ትገኛለች። የሰርከስ ማዕከሉ የአፍሪካዊ የመጀመሪያ ሀርቶፕ ሰርከስ ቢኑ ነው። ስለዚህ ሲግኒፊከንትሊ ያንን ታሪክ ኢትዮጵያ መውሰዷ ጥሩ ነው። እሱ ብቻ ሳይሆን ዓለም ላይ ፐርማነንት ቢልዲንጎች የሚባሉ በራሻ፣ በቻይና፣ በጀርመን፣ በፈረንሳይ ቢልዲንጎች አሉ እና አፍሪካ ላይ ሲመጣ ፐርማነንት የሰርከስ ቢልዲንግ ኢንተርናሽናል ደረጃ ጠበቀ የሚባል መጀመሪያው የሚባል ይሄ ነው የሚሆነው ማለት ነው። ፓርክ ላይ ያለው ነው የሚሆነው። ስለዚህ ይህንን ፕሮጀክት እኛ ብቻ ሳይሆን አለም እየጠበቀው ያለው ፕሮጀክት ነው። ስለዚህ አሁን የሰርከስ ሴንተሩ የሚፈጥረው አንደኛ ፌስቲቫሎች ራን እናደርግበታለን ኢንተርናሽናል ፌስቲቫሎች የውጭ ሺዎች ይመጡበታል፣ ሺዎች ይመጡበታል። የሙዚቃ ስቱዲዮ አለው፣ የሙዚቃ ስቱዲዮ ሬኮርዲንግ ስቱዲዮ አለው እና ሆሊስቲክ በሆነ ወይ ሙዚቃቸውን እንዲሰሩ ሬኮርድ እንዲያደርጉ ኦፖርቹኒቲ ይፈጥረላቸዋል። ስቱዲዮዎች አሉን፣ ትልልቅ ስቱዲዮች፣ የዳንስ ስቱዲዮ፣ የሰርከስ ስቱዲዮ የምንለው የተለያየ ኤሌመንቶችን ለልጆች አምጥተን የምናሳይበታል። አርት ኢንክራፍት ሁሉ ነገር በቃ እና ለንባብም የሚሆኑ ነገሮች ይቀመጣሉ እዛ ጋር ልጆች እንዲያነቧቸው የሚያስፈልጓቸው ነገሮች ይቀመጣሉ። እና ደ ሜይን ቲንግ ኢዝ እኛ ዴስቲኔሽን ማድረግ ስለሆነ ዩት ካምፕ ይኖረዋል፣ ማደሪያ ይኖረዋል። የወጣቶች ካምፕ የወጣቶች ካምፕ ለእኛ ከክልል ለሚመጡ ልጆች ብቻ አይደለም፣ ከውጭ ለሚመጡ ሾዎችም። እኛ አሁን እዚህ ከንጦጦ ወጥተን ሌላ ቦታ አንፈልግም። እዚሁ ላይ ኮምፓክት በሆነ መልኩ ማደሪያዎቹንም ጨርሰን አቬሌብል አድርገን አርቲስቶቹ ሲመጡ በሚያድሩበት ሌት ናይት ሾዎች ይኖራሉ። የተለያየ ነገር ስለሚኖር ያና ኮሚዴት የሚያደርጉ ነገሮች ይኖራሉ። ይህች ጠንካራ ሴት በሰርከሱ ዘርፍ በአፍሪካ ብቸኛዋ ሴት የሰርከስ ዳኛ ስትሆን በዓለም አቀፍ ደረጃም በጣት ከሚቆጠሩ የሰርከስ ዳኞች ውስጥ አንዷ ናት። ለዓለም ትልቁ የሚባለው ሞንቴካርሎ ሰርከስ ፌስቲቫል ሞናኮ ነው የሚገኘው እና ሞንቴካርሎ ሰርከስ ፌስቲቫል ትልቁ የሚባለው በሞናኮ ሮያል ፋሚሊ የሚዘጋጀ ነው። እዛ ላይ ስድስት ዳኛ ነው የሚመርጡትና ለመጀመሪያ ጊዜ ከአፍሪካ እኔ ነኝ የተመርጅ ሄድኩትኝና በጣም የሚገርም ኤክስፒሪየንስ ነው የነበረው። የብዙ የፊልም ባለሙያዎች ህልም በሆነው ሆሊውድ ከሰርከሱ ባለፈም በተለያዩ ፊልሞች ላይም በትወና ተሳትፋለች። ሶስት ፊልሞች ነው የሰራሁት። የመጀመሪያው ኪንግ ኮንግ ነው። ኪንግ ኮንግ የጎሬላው ፊልም ነው በፒተር ጃክሰን። እሱ ኒውዚላንድ ነው የተቀረጸው የነበረው። የሁለተኛው ደግሞ ፎሊን ፍሮም ሰሃራ የሚል ነው። ፎሊን ፍሮም ሰሃራ ስለ አፍሪካን ኢሚግራንት ታሪክ ነው። እኔ እናት ሆኜ ነው እዛ ላይ እየሰራሁትኝ። የሶስተኛው ደግሞ ፓርዲዘን የሚል ፊልም ነው በአውስትራሊያና በራሽያ የተቀረጸ ፊልም ነው። እንዲያውም የእሱ ኦዲሽን በጣም የሚደንቅ ኦዲሽን ነው፣ ደግሞ ከኦዲሽኖቹ ሁላ የሚደንቀኝ እሱ ነው። የሁለተኛ ልጄን ወልጄ ሆስፒታል ተኝቻለሁ እና በኢሜይል ላይ ካራክተር ምናምን ኦዲሽን ምናምን የሚል መጣ። ሲመጣ ይሄ ኢንተረስቲንግ ይመስላል፣ ግን አራስ ነኝ፣ ከወለድኩ ኮለቀኔ ነው በሰራው ጥሩ ነው አልኩኝ። እንግዲህ ከወለድኩ አስር ቀን በኋላ ነው ኦዲሽኑ። ከዛ አራይ ነው እጪ ቆይ መሄድ አለብኝ ምናምን ብዬ የአስር ቀን ልጅ አንጠልጥዬ የሄድኩኝ ማለት ነው። ኢንተርቪው ተጠራው እሱን አደረግኩኝ። ከዛ የሁለተኛው ኦዲሽን ኢምፕሮቫይዜሽን ነው ኢምፕሮቫይዝ ማድረግ ነው። በቃ እዛ ውስጥ ያሉት ሴቶች በሙሉ ስለ ሊዲንግ አክተሩ ቪንሰንት ካሰር አውርተው አውርተው ጨርሷል። እኔ ደሞ ሊሳጣ ባን ይከረምኩትና በጣም በቃ ሪላክስ አርጌ ነው ሄድኩትኝ። ለተሰጠኝ ታስኮች በሙሉ እንዲያውም ሞር ብቆ ነበርኩት። እኔ ነኝ አይምሮይ ክፍተ ስለነበረ ማለት ነው። እና ያንን ኦዲሽን ደግሞ አልፌ ከዛ ባራቶሩ ጠሩኝና እንደዚህ አይነት ካራክተር ሰተንሻል አሉኝ። ማኔን አልኳቻው በጣም ጥሩ። ከዛ በሳምንቱ ደሞ ደወሉና ባይ ዘወይ ልጅሽንም ካስታረገናል፣ እሱን ፊልም ውስጥ አለ አሉኝ። ለሀገሬ የበኩሌን አስተዋጽኦ ማበርከት ኃላፊነቴም ግዴታዬም ነው የምትለው ሶስና ሁሉም ኢትዮጵያዊ በጉብዝና ወራት ሀገሩን ሊያግዝ ይገባል መልእክቷ ነው። ዋናው በቃ እዚህ ሀገር ላይ ያመጣኝ ነገር አንደኛ እኔ በልጅነት ያደግኩበት ስለሆነ እኔ ያልሞላልኝ ነገር ለሌሎች ለማሟላት ነው። እኔ ያለፍኩበትን እንዳያልፉ ማድረግ ነው። ይሄ ፔቭ ማድረግ አላለ መጥረግ ነው። ከዛ ደግሞ የኔ ኢንተርናሽናል ኤክስፖዠሬን በመጠቀም ደግሞ ኢትዮጵያን ኤክስፖዝ ማድረግ ነው። መጨረሻ ላይ ደግሞ ኤንድ ኦፍ ዘ ዴይ ዊ ሃቭ ቱ ሜክ ኢትዮጵያን ዴስቲኔሽን ማድረግ ነው። እንዴ እኛ ኤክስፖርት የምናደርገው ቡናና ጫት ነው እንዴ? ኖ ታለንት እኮ ኤክስፖርት ይደረጋል። እሱ ብቻ አይደለም፣ ስለ ኢትዮጵያ ኢሜጅ መቀየር፣ ወጥቶ ብቻ እንዳልሆነ መማምጣት ደግሞ የበለጠ እንደምታገኝ ታውቀዋለን። ልጆቹ ሄደው አሁን ሁለት ልጅ ወስደው ውጭ ሀገር ከምታሰለጥን ሁለት አሰልጣኝ አምጥተህ እዚህ መቶ ልጅ ታሰለጥንበት፣ ሁለት መቶ ልጅ ታሰለጥንበታለን። ለስደት እድሜ እንደሚያስፈልገው ለመመለስም እድሜ ያስፈልገዋል። ወይ ነኝ እኔ በመስሪያ ጉልበት ነው መምጣት ያለበት። ሀገር ላይ ብትችል በመስሪያ ጊዜ